አብርሽና ሩታ ፍቅረኛ ባልና ሚስት አይደሉም። ባልና ሚስት ቢሆኑ ኖሮ ዱባይ ሄደው ሰልግ ባልሰሩ ቤተሰብ ጋር ነበረ። አሰላሙ አሌኩም ረመቱላሂ ወበረካቱ። ባልና ሚስት መሆናቸውን አንቺ አትነግሪንም ማለት ነው። እኛ እናውቃለን ባልና ሚስት መሆናቸው ማለት ነው። አሁን ደግሞ በዚህ መተሻል ሲቀጥል ማለት ነው። አንቺ የምር አንቺ የምር ራስሽን እዚህ ጋር እያረከሽ ነው ያለሽው። ራስሽን በጣም ዝቅ እያረክሽ ነው። አንቺ የምር በውስጥ በቃ ጨርሽ ሁሉንም ነገር በውስጥ ጨርሽ ራስሽን እያወረሽ እሱኮ፣ ወንድ ልጅ ነው። ምንም አይነት ፋይል ብታወጭለት ወንድ ልጅ ወንድ ነው በቃ። ህይወቷ የሚበላሽ የማን የሴት ልጅ ነው ማለት ነው ነው። ስለዚህ ራስሽን ጠንካራ አድርገሽ ራስሽ ጠንክረሽ በራስሽ አይዲያ ከልጆች ጋር ብመጪ በጣም አሪፍ ነው ማለት ነው። እዚህ ጋር ሰው ሙራን ስለሰጠች ሰው አምጪ፣ አውጪ፣ እንደዚህ አድርጊ ከጀርባሽ የሆነ ሰው እንዳለ ያስታውቃል ማለት ነው። እና አብርሽ እና ሩታ በእርግጥ ዱባይ ሄደው ሰርግ ማድረጋቸው ስህተት ቢሆንም በቃ ከሰው ስህተት፣ ከብረት ዝገት አይጠፋም ማለት ነው። ስለዚህ የቤተሰቡ ደግሞ በቅርብ ቀን ታያለሽ። ሩታይን ደግሞ ለቀቃ አርጊያት። ራስሽን ደግሞ ባታረግሺ ጥሩ ነው ማለት ነው። አብርሽ ጎዳኝ እንደዚህ አይነት ቃላቶች እያወጣልኝ ሪከርዶች አለምና፣ የትኛውም ሰው እኮ በፍቅር ዓለም ላይ እያለ ብዙ ነገር ያወጣል ብዙ ነገር እንላለን፣ አፈቅርሃለሁ የኔ ውድ የኔ ማርብ፣ ግጥም ይገጠማል ዘፈንም ይዘፈናል ለዛ ሰው ማለት ነው፣ ላፈቀርሽው ሰው። ከዛ በኋላ ደግሞ ስትለያይ ደግሞ ያ ነገር አውጥተሽ እንዲህ አድርጎልኝ ነበር፣ እንዲህ ያለፈ ነገር ነው። በቃ ያለፈ ነገር፣ ያለፈ ነገር ነው ያለፈ ነገር ነው። አንቺ አሁን ይዘሽ እያሳየሽን ነው ያለሽው። ምንም አዲስ ነገር እያሳየሽን አይደለም። አብርሽን እናቀዋለን። ከሩታ ጋ ምን አይነት ከሩታ ጋር ሲሆን ምን አይነት ሰው እንደነበረና ከአንቺ ጋር ያለው የድሮ ነው በቃ በፊት ነው። አንቺ አሁን አሁን ሩታዬም እየተናገረች ያለችው አሁን በዚህ ሰዓት ነው እንጂ የሚመለከተኝ ስላለፈ ሕይወቱ አይመለከተኝም ብላሻል። እኛም ደግሞ አሁን የምንናገርሽ አሁን ከሩታ ጋር ሆኖ አዲስ አበባ ላይ አግኝቸዋለሁ ብለሻል። አዲስ አበባ ላይ ካገኘሽው ፎቶ ይኖራቸዋል። ፎቶን ነው አውጩ፣ አውጩ ማለት ነው። የድሮ የድሮ ነገር ይዘሽ እየመጣሽ እንዲሆነ ሩታ እና አብርሽ ፍቅረኛዎች ባለትዳር አይደሉ ምናም እንዴ፣ ልጁን ኬት ነው ያረገዘችው ታዲያ? ባለትዳር ካልሆኑ ኬት አረገዘችው? ኬቱ ጋር መጣችሁ ልጁ እንዴት እንዴት ነው የምታወሪው አንቺ? ራሱ አሁንም እኮ በሰው ህይወት ላይ ገብተሽ ለመበጥበጥ ነው የገባሽ። አሁንም እነዚህ እጆች አርፎ በተቀመጡበት ያለፈ ታሪክን አምጥተሽ እየበጠበጥ አሁን ሩታን ትቶ ወደ አንቺ ቢመጣ አብርሽ ይሆነኛል ብለሽ ታስቢያለሽ? አይሆንሽም። ምክንያቱም በፊት ያልሆነሽ አሁን ድጋሚ አንቺ ጋር ስለመጣ ወዶ የመጣው ማለት ብለሽ አትቀበይ። እርግጠኛ ነኝ፣ ግን ይቅርታ ካልጠየቀኝ እሱ እሌናው አሞት እሌናው እሌናው እንትን ብሎት አንቺን መቶ ይቅርታ መጠየቅ አለበት እንጂ አንቺ ይቅርታ ይጠይቀኝ ብለሽ አይደለም። እራሱ እሌናው ወቅሶት መቶ ይቅርታ ይጠይቅሽ አንቺን ጥፋተኛ ከሆነ ማለት ነው። ግን አንቺን አና ይቅርታ ጠይቀኝ ብለሽ አይደለም አብርሽ መጠየቅ ያለበት ይህን ማገናዘብ አለብሽ። ሴት ልጅ ነሽ፣ እንደ ሴት ልጅ ተሰተሪ ማለት ነው፣ ተደበቂ እንደዚህ አይነት ማለት ይሄ እኮ ለወደፊት ህይወት ልጆችሽ ያዩታ እንዴ! ምንድን ነው የምታስተምሩት ለልጆች አብርሽና ሩታ ራሱ ጭቅጭቅ ነው የምታስተምሩት ለልጃችሁ፣ ለሚመጣው ልጃችሁ ይህንን ህይወት ነው የምታሳዩት ለልጃችሁ። በጣም ነው የሚያሳዝነው። የምሬ ነው ምለው ሁላችሁ ማለት ነው። እና አንቺ ደግሞ ሩታ ሩታ አትበይ አብዝተሽ ማለት ነው። ሩታና አብርሽ እንደዚህ፣ ከአብርሽ ጋር ጨርሽ ያለሽን ነገር አብርሽን የጎዳሻ፣ አብርሽን እዛው እንደፈለግሽ አድርጊ ማለት ነው። እና አብርሽ ደግሞ ራሱ ሌናው ፈቅዶ፣ ሌናው ወቅሶት አንቺ መቶ ይቅርታ መጠየቅ አለበት እንጂ ዝም በልሽ፣ አታለቃሽ። ሚዲያ ላይ መጥተሽ ስላለቀሽ የሚቀየር የሚለወጥ ነገር ምናምን የለም ማለት ነው። እና ራስሽን እንደ ሴት ብታየው ጥሩ ነው። ለክብርሽ ተጨነቂ። ለብር ወይም ደግሞ ለእይታ ወይም ደግሞ በቃ ማለት ለሆነ ነገር ለሆነ ነገር ብለሽ ሳይሆን ለክብርሽ ተጨነቂ። ሴት ልጅ ነሽ አንቺ። ወደ ዋላሽ አስቢ፣ ህይወት ይኖርሻል። ቤተሰብሽ ራሱ እያሰደብሽ ነው። ፍትህ መጠየቅ ያለብሽ፣ ፍርድ ቤት ሄደሽ ፍትህ ጠይቂ፣ ዩቱብ ላይ ሚዲያ ላይ አይደለም። ዩቱቡን አግማማሹ መተሽ ማለት ነው እና ፋሚሊዎች ላይክ ሰብስክራይብ እያረጋችሁ አይደለም። ላይክ አድርጉኝ። የኔ ማሩት በጣም ነው የምወዳችሁ ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱ።